ዛሬ ማለት ነው ምናምን ኦኬ፣ እወጣለሁ ምናምን ብዬ ደግሞ ዜና መውጣት ተስማማው ማለት ነው። ምክንያቱም ሰላም አይደለም እየሰራው መንባ ይመጣል። እረዳሻለሁ፣ እና ሳሪ ከተረዳሽኝ ትናንት ከአንድ በት የወጣው ነገር ውሸት ነው። ዘመናዊን አላቃትም ማ አንቺ እድሜ ፍቅር እና እሷ እኮ የተገናኙ አይመስለኝም ከይቅርታ ጋር። ምክንያቱም አንቺ ገና ህፃን ልጅ ነሽ። ዘመናይና ፍቅር የዛሬ ምናምን ምናምን አመቶች ናቸው ማር። የኛ የኛ እድሜ ነው ሊያስታውስ የሚችለው ምክንያቱም እኛ አሁን ይኸውልሽ በማርጀትና ባለማርጀት መካከል ያለን ሰዎች ነን። አንቺ ውዴ ገና ጨቅላ ገና ከአገርሽ አልወጣሽ። በዛ ሰዓት ወይዘሮ ዘመናይን አውቃለው ብቲ ይህ ህዝብ ያምናል አያምንም? ገባሽ፣ ጭራሽም አላመነሽም ነበር። አሁን መቅድዬ ማስተባበል አያስፈልግሽም። አንቺ መሆን ያለብሽ ጎበዝ፣ ጠንካራ ወንድምሽን የሚያስደስት ሰው መሆን መቻል አለብሽ። ምክንያቱም ፍቅርን አንድ ሳይሆን ሁለት ጊዜ ገልሸዋል። የሰው ልጅ ሁለት ሞት ነው የሚሞተው። አንድ በቃ የእውነተኛ ሞት ሲሞት ነው፣ ስጋው ከነብሱ ሲለይ ነው። ሁለተኛ ደግሞ ምንድን ነው ሰው በቁሙ ሲሞት ነው። በህይወት አለ ግን በቁሙ ይሞታል። እንደዚህ አይነት ነገር ደግሞ ልንገርሽ እምነግርሽ ወደፊት ታውቂዋለሽ። የወንድምን ጥቅም እኔ ወንድሜን በጣም ስለምወደው ወንድም ምን አይነት ክብር እንደሆነ ስለማ ከየት እንዳመጣሽ፣ እንዴት እንደመጣሽ፣ እንዴት እንዳሳከመሽ እኔ አላቅም። ፐርፐዝ ላይ እናንተ ቤተሰብ ምን እንደሆነ አላቅም፣ አላቅም። ኤርሚያ በሻ ልስራ ቤተሰብ ሁኑ እንጂ ኔቨር ኤቨር አላቅም። ታውቂያለሽ፣ አብዛኛውን ጊዜ እዛም ነበር ግን አክቹዋሊ እንደንትን ሳየው እሱ ጥፋት ቢሰራ ስህተት ቢሰራ ሰው ቢነሳበት ህይወት ብትዞርበት እኔ ፍቅር ጋር ሂጄ፣ ፍቅር እኔ ማለት እንደዚህ ነው ብዬ ባልልሽም ዝም ብዬ ራሱ እንደዚህ ዝም ብዬ ፍቅር እባክህ ብዬ ብለው እሺ የሚለኝ ሰው ነው ብዬ አስባለሁ። ስለዚህ እኔ ወስጄ አስታርቅሻለሁ። ከዚህ ነገር ውጭ ዘበናዊ የመሰከርኩት ገብሬን፣ አማንን የመሰከርኩት ተሰማን አትበይ፣ አይመለከትም። በቃ በቃ ተቋጭ። እሺ መቅዲ በቃ አትበይ። ማንም ሰው ደግሞ በእርግጠኝነት ይረዳሻል። ለዘበናዊ ምስክር ይሆንሽው ፍቅርን ለማጥቃት ፈልገሽ እንደሆነ ይገባናል። ያሚን ዲዛይን ባለቤት እኔ አሁን ነው የሰማው ከትናንት ወዲያ። ለኬ ያክስት ልጆች ናችሁ ቤተሰብ ናችሁ። ስለዚህ አንድ ነገር ልንገርሽ፣ እሱ ወንድ ነው። እዛው ይባባሉ ታያቸው። ያቺ መንጠቆ ሚስት አለችው ታያት። እሷ አንቺ ግን ወንድምሽ የእናትሽ ልጅ እስከሆነ ድረስ እኔ አስታርቅሻለሁ። ነይ ቶሎ አስታርቅሻለሁ፣ ሸመግልሻለሁ። ትስማሚያለሽ ቀጥለጥ ብለሽ ብትሰሪም በሌላም ስሪ፣ እሱን የራስሽ ጉዳይ። ወንድምሽን አክብረሽ ወደሽ ትኖሪያለሽ። እሺ መቅዲ፣ ይህ የኔ ዓላማ ነው። ኤርሚንም ይዤ ማንንም ይዤ ቢሆን ንጹብ አውርቻት ነበረ፣ አላወቀችኝም። ኤርሚን አገናኝ ምናም ብዬ ነበረ፣ አላገኘ። ከአሁን በፊት መጥቼ ነበረ፣ መፍትሄ አላገኘው። ማለት መፍትሄ ሳይሆን እኔ በቃ እኔ አላቅም ምን እንደሆንኩ አላቅምና እሱ ቢለምነኝ ቢለምነኝ ቢለምነኝ አልሰማ ብዬ በራሴ መንገድ እጄ እጄ በራሴ መንገድ ታረኩ ማለት ነው። ከዚህ ደግሞ እሱ ልጠይቀው ስል እሱ አላገኘውትም ነበረ። ከዛ ሚዲያ ላይ መጥተው ከዛ ጥፋተኛ እንደሆን ተጸጽቼ ወዳንች መጣው ማለት ነው። እና እኔ የምፈልገው እንድታስታርቅኝ፣ ጥፋቴን እንድታርምኝ እና ደግሞ ብዙ ደግሞ በቃ ሰላሜን አሳጣኝ ስልሽ ኮሜንት የሚጽፉትና ቴክስት የሚጽፉልኝ በቃ አይምሮ ትክክል አይደለም። ምክንያቱም ወንድምሽ ወንድምሽ መሽጠፋኝና መኪና ሽጦ ሀያ ስድስት ሺ ግራም ነው ሀያ ሰባት ሺ ግራም ተጅቶ ቲቢ በሽታ ነው ወይስ ታንሰር በሽታ ነው መሰለኝ። እና ታምሜ ለስድስት ወር እንኳን አሰቃይቻቸዋለሁ እነሱ ማለት ነው። ባልነሮቶችን ሳንድና ፍቅርን አሰቃይቻለሁ። አሁን ይህንን እኔ ራሱ አላውቅም ራሱ ሲል ነው ያለ ይህን አታውቂም። ከእነሱ ውጭ ማንም የሚያውቅ የለም። ሰው እንዲያውቅ አይፈልጉም። እኔ ራሱ ታማሚው አላውቅም። በሽታዬ ምን እንደሆነ አላውቅም። ምክንያቱም እነሱ ይሰማታል ምናምን ብለው ስለሚያስቡ አይነግሩኝም። እና እንደዚህ የሚያደርግ ወንድም ነው ወንድም አይደለም የሚባለው ቃላት የለኝም። እና እንደዚህ የሚያደርግልኝን ወንድም እንዴ ስሙ ላጠፋው ሚዲያ ላይ በአደባባይ በሀያ ሺህ ምናምን ሰው ነበረ በዛን ሰዓት እንዴ ስሙ ላጠፋው የምችል ሰው ነኝ እኔ ሰው ነኝ ወይ ብዬ ራሴን እየጠየቁች ነው አድ ያጋጥማል ያጋጥማል። ምክንያቱም ያጋጥማል። ትንሽ እህቱ ነኝ ወይስ ጠላቱ ነኝ ወይስ ነው ተገዳዩ ነኝ ማለት። እህቱ ነሽ፣ አንቺ እህቱ ነሽ። ከአንቺ የሚበልጥም ሰው የለም መቅዲ፣ ልንገርሽ። ከአንቺ የሚበልጥም ከአንቺ የሚቀርብም ሰው የለም የለም። አይኖ አንዳንድ ጊዜ ጓደኝነት ሰው የምንላቸው ሰዎች፣ አብረን ሆይ ሆይ የምንላቸው ሰዎች በጣም ለእንደዚህ አይነት ነገር ይዳርጉናል። እኔ ባንቺ ከጀርባሽ ሌላ ሰው እንዳለ እኔ በደንብ አውቃለሁ፣ ይገባኛል። ግን አንቺ ጠንቅቀሽ እህቱ እንደሆንሽ እኔ በደንብ አውቃለሁ። እህቱ እንደሆንሽ እዛ ምን ትስ ስትሰሪ በዚህ ምናምን ሳይ አለ። ግን አንድ ነገር ልንገርሽ ደግሜ ደጋግሜ ከወንድምም እንደሌለሽ ወንድምሽ ወንድምሽ ነው። ከዚህ በኋላ አንቺ ወንድምሽን በይቅርታ ነው በቃ ማለት ማለፍ ያለብሽ እናትሽ አባትሽ ቢሰሙ ምን ሊሉ እንደሚሆን ዘመድ ሆኑ ተገኙ በይ። በእናቷ ደግሞ እጹብ ድንቅናኔ ወልዲያ ስንት ማት ቤተሰብ ያሳለፍን የፊት አውራሪ ምናምን ልጅ ሆነን ተገናኘን። ማሬ ዘመድ እኮ ነን ውዴ፣ ምንም እንዳታስቢ። እኔ ደግሞ ፍቅር ጋር ዘመድም ሊሆን ይችላለሁ በአባቴ። ስለዚህ እንዳታስቢ፣ ናይ ማሬ። አስታረቅሻለሁ። ምንም ችግር የለም። አረጋሽ ትሙት፣ መቅዲ ከንትንሽ ተመለሺ ተጸፀቺ። ይሄ በህይወትሽ ትልቁ ስተት ብል እኔ በህይወቴ በጣም የተፈተንኩበት እና በህይወቴ እንዳይደገም የምፈልገው ቀን ወንድሜ የሞተ ቀን ነው። ወንድሜ የሞተ ቀን ነው ገባሽ? ምክንያቱም እኔ ወንድሜን ሳጣው ምኑ እኜ እንዳሳደግኩት ምን፣ እሺ እሺ፣ ትጋ ምኑ እኜ እንዳሳደግኩት ወንድሜ ለእኔ ምን እንደሆነ በደንብ ይገባኝ ነበረ። ልንገርሽ ግን ዛሬ ሰው ሆኜ ሰውን መርዳት ጀምሬ ከራሴ አልፎ ለሰው ስታልፍ ለአንድም ለመጨረሻም ጊዜ ህመሙን እንኳ ሳላቀው ተገሎ ስለሞተብኝ እስከ መጨረሻ ይጸጥተኛል። ልንገርሽ አንድ ነገር መቅድ ልንገርሽ፣ ማንም ከጎንሽ የሚሆንል ነው ማንም፣ ማንም ከሱ ውጭ አየሽ፣ ትናንትና አንቺ እንደዛ ስትሆኝ እሱ ነው ይቅር ያልሽ። ሌላ ሰው ይቅር አይልሽ ወንድምሽ ስለሆነ ስለዚህ እኔ ልምከርሽ እህቴ፣ ሕፃንነትም መልክም፣ ውበትም፣ ሀብትም ሁሉም ነገር ይጠፋል። መልካም ነገር እና መልካም ስራ ነው። ስለዚህ እኔ ምንም ነገር ቢሆን፣ ምንም ቢሆን አስታርቅሻለሁ። እንደማስታርቅሽ ደግሞ በዚህ ምሹር